ሀናና የምናሴ እናት ተቃቀፉ። የምናሴ እናት በልጇ አዘን በጣም ተጎድታለች። ከዛሬ አስራ ስድስት ዓመት እንደጠፋችባትና እሷን እያሰበች ሀናንም እንደምታስቀይማት ልጆቿንም እንደምታስቀይምና ጥሩ ስሜት እንዲያለላት በጠፋችው ሀሴት ልጇ ምክንያት እንደሆነ እሷንም ታስቀየም ጉሽ። ብዙ ነገር አድርገሻል፣ እኔ ቀርታ አድርግልኝ ወደን እየባሰኝ ነው፣ ልጅ ጠፍታኝ ቀርታለች እያለች ለሀና እየነገረቻት ነበር። ነገር ግን ፎቶዋንም እንዲሁም ፎቶዋን እስኪ ላሳይሽ ገላ ፎቶ አልተሳየት ስትል፣ እንግዲህ ሰላም መታ ሀናን ስራ ዘዘች። ጀማል ነው ጆሮ ደግሞ የሀና ፍቅር እንግዲህ በጣም አደገኛ ፍቅር ይዞታል ከሀና ሀናን እንዴት አድርጌ ነው መቅረብ የምችለው? ሃናን እንዴት አድርጌ ነው አሁንም የምጠይቃት እያለ እያወጣ እያወረደ ነው። ሃናን በቃ አገባሻለሁ እላታለሁ ታልኳት እሳ በኋላ ምንድን ነው ማረጋት እንደ ዝም አይባልም እያለ እያወጣ እያወረደ ይገኛል ማለት ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ ውድና የተከበራችሁ ችሎ ሰዎች እንደናችሁ ከኝጋሁሉ ሰላም። አልሐምዱሊላሂ ረቢል ዓለሚን፣ በያላችሁበት አላህ ይጠብቃችሁ፣ አላህ ሰላማች ያብዛላችሁ እያልኩኝ እንግዲህ ኖላዊ ድራማ በጣም ደስ የሚልና ጽድት ያለ ድራማ ነው ማለት ነው። እንግዲህ በአለፈው ክፍል የምናሴ እናት ወይም ደግሞ የሀና ስሪ ወይም ደግሞ ወይዘሮ ሜላት ወደ ውጭ ሄደው ነበር። መታለቻው ማለት ነው እንግዲህ ሀና ደግሞ ሁለት መጣ ሁለት ቀም ሲቀራት ከቤት ቀርታ ነበር። እንግዲህ ተቀረችው አባቷ እንግዲህ አባቷ እንዳልሆነና ያስተዳደገውን ሕይወት ታሪክ እና ትሄት እንዳገኛት እንዴት እንደሆነ ሁሉን ነገር እየነገራት ነበር። ቤተሰብ እንዳላት እና እናሱ አንስቱ እንዳሳደጋት አባትሽ አይደለሁም ግን አሳድጌሻለሁ እንዳያላት ና በዛ ነገር ተናዳ ትንሽ ተስራ ቁማ ነበር። ከዚያ እንግዲህ መታለች ማለት ነው። ስትመጣ እንግዲህ ወደ ወይዘሮ ሜላ ቤት ስትገባ እቤት ውስጥ ያገኘችው ወይዘሮ ሜላት ወይም ደግሞ የምናሴ እናት ነበር ማለት ነው። እንግዲህ ሰላም ብላ አታቅፍኝ ምንድ ነበር ያለቻት ሀናን። ማን ሀና ደግሞ ፈርታ ነው እሷን ለማቀፍ ማለት ነው አሰሯል ነገር ግን የምናሴ እናት አጣፊኝ እንደ አቅፋ ፀጉሯን ይዛ በጣም ያልሆነ ስሜት ውስጥ ሆና እያቀፈች ነበር ማለት ነው። እንግዲህ እናትና ልጅ ታዲያን ተቃቅፉ፣ ነገር ግን አይታወቁ ማለት ነው። በጣም ከባድ ነው። ከዚያ በኋላ እንግዲህ ስራ ታግዥኛልሽ ተባባሉ። ወደ ስራ ቀጠሩ ማለት ነው። እንግዲህ ወደ ኩሽና ገብተሃና ምግብ ስትሰራ እጇን አጋጣሚ ሆኖ ነገር እያሰበች ብቻ በሆነ ነገር ሀሳብ ሄደች እና ያን ነገር እያሰበች ስትከትፍ ያው ያን ሆዶ ያለን ሀሳብ እያሰበች ስለሆነ ቢላው ቆረጣት እጇን ማለት ነው። ከዚያ በኋላ ስትጮህ እንግዲህ ምናሴ ይመጡ ተንከባከባት ከባት ማለት ነው። ምናሴ እንግዲህ ጣቷን አሰረላት። ከዛ በመቀጠል እንግዲህ ጆሮ ደግሞ ሀናን አሁን እንዴት አድርጎ የራሱ እንደማረግ ጨንቆታለ ስትመጣ ወደ ስራ እንደውም ጠብቆ ጠብቃ መንገድ ያገኝተው ሰላም እያለችውና አባቷን እየጠየቃት ነበር ማለት ነው። እሱም ደግሞ ተካፍታ እንግዲህ የአባቷ በን በጣም አስጨንቋት፣ መንገድ ቁጭ ብላ ስትተግስ ሲያያት አጠገቧ ሄዱ። ለምን እንደዚህ የምታገጂው ምን ሆንሽ? ነው እያለ ሲላት፣ ነገር ግን በድባ መናገር አትፈልግም። ሁሉን ነገር ስብስብ አድርጋ ወይ ደሞ ድብብቅ አድጋ ነው መቻል የለመደችው ሀና ማለት ነውና፣ ብዙ ነገር በውስጥሽ ይዘሽ መሳቅሽ ራሱ በጣም ጀግና ነሽ፣ እያለ እንትን ይላል ነበር፣ ጆሮ ማለት ነው። እንግዲህ ምንድነው አባትሽ ተስፋ አትቁረጪ፣ አባትሽ ይድናሉ። ይታከማሉ ተስፋ ተቆጂ፣ እያላት ነበር ማለት ነው። ጆሮ እያጠናከራት ነበር። እንግዲህ ጆሮ ለህና እንዲም ሽኩር መግለጽ እንዳለበት ቦታ እያመቻቸ ነው። በጣም ስራ ማሰራም ጓደኞችም ራሱ ምን ሆነ ነው የተቀየር ከመሆን የረሳን እያሉ ከጓደኛ ጋር ራሱ ተለያይቶ ብቻውን ነው እሷን እያሰበ የሚኖረው ማለት ነው። ከእንግዲህ አባቷ ጋር ሄዶ አባቷ ጋር ደግሞ ከሄደ በኋላ ጠፋህ እያሉት ነበር እንግዲህ እዛም አባቱ ይህን አባት እንግዲህ ሁሉን ነገር ትቻለሁኝ ዕድሜ ላንቱ እያሉ እያስደስታቸው ነበር። እንግዲህ በፊት የእጅ አመል ነበር ያም ሁሉ አስተታወት በምክር በምቅር እየመከሩ አስተው አስተካክረውታል ማለት ነው። ሰላም እንግዲህ እናቷ መመሶ ቤት አልፈለገችም፣ ተቆጥታለች ምክንያቱም ሰላም እንግዲህ ቤት እና እናቷ ጋር ካለ አይስማሙም። ለምን ሀሴትን ፎቶ እያየች ሁልጊዜ በየሰዓቱ ሀሴት ጋ ናት፣ እና እሷን ቸክ አታደረጋትም ማለት ነው። እሷ ደግሞ ሰላም ደግሞ ለምንድነው ቸክ የማታደረግኝ እኔን እስከ ዛሬ እየቆየች ልጅ ለምንድነው እያለች እልክ ገብታለች ማለት ነው። ነገር እሷ ነገሩን ደግሞ እናቴቱ አላጤነችው ማለት ነው። ምክንያቱም ሀሴትን ብቻ እየተመለከተች ስታዝብ የችኛቱ ሰላም ደግሞ የሚያስፈልጋትን ነገርእና የእናትነትን ፍቅር ማሳጣቷን ለዚችኛቱ ለሰላም እናቴቱ ደግሞ ነገሩን አልበላችው ነበርና ስለ እናቷ ሲጠይቃት እንግዲህ ምናሴ ምን እንደመለሰችለትና እንደእናትም እንክብካቤ እንደ ልጅ እንክብካቤ የሚፈልጋቸውን ነገሮች ተጎነቶንም ብላ ነግረው ነበር እና ያን እያሳያት በጣም ነው ያዘነችው፣ ማለት ነው አዘነች። ና አንቺም ጥፋተኛ ነሽን የማያናን ነበር ምናሴ። እንግዲህ ደግሞ የልጅን ፍቅር ና የሚያስፈልጋትን ነገር ተጎኗ መሆን አለብሽ እያላት ነበር ማለት ነው እሷን በዚህ ንግግር በጣም አዝናለኝ፣ ምክንያቱም ሁልጊዜም ሀሴትን እያለች በቃ ቁጭ ብለማለቀስለው እንጂ ቻካታ ደጋትን ማለት ነው ሰላምን

ይህን እንደዚህ የምናደድበት ነገር እና የሆድ የሚስበ ነገር ከአስራ ስድስት አመት በፊት ሀሴት የምትባለች ጠፍታኝ በእሷ ብስጭት ነው ብለው እንግዲህ ስነግሯት በጣም ነው ያዘነችው ሀና እና ከዚያ በኋላ እንግዲህ ፎቶ እንደውም ላሳይሽ ብላ ወይዘሮ የሚላት ላህና ፎቶን የገዛ ፎቶን የገዛ ፎቶን ልታሳያ ስትል ሰላም ድንገት ቆርቁራ እና ስራ ስሬ ብላ

አባቶች አይደለውም ከአባት ወዲህ በጣም ፈርተዋል። ምክንያቱም ያው አባቴ ካልሆነማ ጥላ ይታያለች በማማን እሷ ግን ቤተሰቦች እንኳን ቢመጡ የወለጅ ቤተሰቦች አልፈልጋቸውም ብላ ነው ቃል ገብታ እንትን ያለችው ማለት ነው። ምክንያቱም ያው እንግዲህ ቤተሰቦቿን ሳታውቅም አሳድገዋል ማለት ነው። እና ያው ልጅ ዋናው ነገር መውለድ ሳይሆን ማሳደግ ነው እና ስንት ፋግታ እንዲያሳደግከኝ እናቃለሁ እያለች ነበር ሀና ማለት ነው። ሀና በጣም ጎበዝ ልጅ ናት፣ እንደዚህም ጠንካራ ናት። እንግዲህ ከእናቷ ጋር ተገናኝታ መልካሙን ነገር እንመኝላታለን ማለት ነው። እንግዲህ ፎቶውን አላየችውም። ፎቶውን ስታየው ግን ምክንያቱም ይሄ ፎቶ አባቷ ጋር አለ ማለት ነው። አባቷም ያ በትንሹ ይሁን እንጂ አባቷም ጋር አለ ሳታየው አትቀርም። እና ይህ ፎቶ አሁን ስታየው እንግዲህ ምንድን ምን እንደሚፈጠር እናቅም። ከባድ ነው ብቻ ሀና አንተ ከናቷ ጋር ተዋውቃ ሰላም የነሳት ይሄ ሰላም ሁሉ እንዲመለስላት እንግዲህ እንመኛለን ማለት ነው። ሁሉ ነገር በጣም ደስ የሚል ዲራማ ነው ማለት ነው። መጥፎ ነገር የለበት በቃ በጣም የሚመች ድራማ ነው። ብዙ ነገር ሰብስክራይብ፣ ላይክ፣ ሻር እያደረጋችሁ ቤተሰብ ሆኖ ቀጣይ በጉት እንጠብቃለን። ቤተሰቦች በያላችሁ ቦታ አላህ ሰላማችሁን ያብዛላችሁ።